የፋኖ ተዋጊ ኃይሎች ሰማንያ በመቶ የሚሆነውን የክልሉን ክፍል ተቆጣጥረዋል ሲል ዘ ጋርዲያን ዘገበም የታጣቂዎቹ እንቅስቃሴ ከቁጥጥር ውጭ ሆኗል ሲልም አጃይበኛ መረጃን አጋርቷል። ፋኖ በህዝቡ ዘንድ ያለው ቅቡልነት እያቆለቆለ ነው፣ በማለትም ከነምሬ ወዳጆ ጋር የተገናኘው የዘጋርዲያን ጋዜጠኛ የታዘበውን ጽፏል። ዘገባው አማጺ ኃይሉ በርካታ ቦታዎችን ተቆጣጥረዋል፣ እንቅስቃሴያቸውም ከቁጥጥር ውጭ ሆኗል ቢልም መንግስት ግን ታጣቂዎችን መለቃቀም እንደቀረውና አንጻራዊ ሰላም ማስፈኑን ይፋ አድርጓል። በጎጃም የተለያዩ አካባቢዎች የስራ ጉብኝት እያደረጉ የሚገኙት አቶ አረጋ ከበደ በበኩላቸው በዛሬው ዕለት ደብረ ማርቆስ ገብተዋል። በዚያም በክልሉ የመንቀሳቀስ ነጻነት የለም ሲሉ ተደምጠዋል። በዝርዝር እናስደምጣቸዋለን። የፌዴራሉ መንግስት በትግራይ እርምጃ ጀምሯል። ጄኔራል ታደሰው ወረዳ ከአራት ኪሎ በኩል ስለተጀመረው እርምጃ አደገኛ ንግግር አድርገዋል። እኛ ወደ ጦርነት ላለመግባት ቢሆንም ከፌዴራል መንግስቱ ግን ጫናው በርክቷል ያሉት ጄኔራሉም ማሳሰቢያና ማስጠንቀቂያ ወደ አራት ኪሎ ልከዋል። ታደምጡታላችሁ። በአባይ ጉዳይ ከዚህ በኋላ ለድርድር አልቀመጥም ስትል ግብፅ አቋምዋን አሳወቀች። በድርድር ፍሬ አልተገኘም፣ ከዚህ በኋላ ኃይልን ጨምሮም ማንኛውንም እርምጃ ወስዳለሁ በማለትም ዝታለች። በቢቢሲ በኩል የቀረበው የካይሮ ድንፋታ ከአባይ ጋር ሳይሆን ከቀይ ባህር ጋር የተያዘ ሊሆን እንደሚችል ተነግሯል። እንመለስበታለን። በቬንዚዌላ ጀልባ ላይ ወታደራዊ እርምጃ እንዲወሰድ ትዕዛዝ ተሰጠ። ትዕዛዙን የሰጡት የአሜሪካ ከፍተኛ የባህር ኃይል አዛዥ ናቸው። ይህ የአሜሪካ ተደጋጋሚ ጥቃት ታዲያ በሁለቱ ሀገራት መካከል ጦርነት ሊቀሰቀስ ይችላል የሚል ስጋትን ደቅኗል። በዝርዝር ይዘነዋል ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች፣ ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የፋኖ ተዋጊ ኃይሎች ሰማንያ በመቶ የሚሆነውን የክልሉን ክፍል ተቆጣጥረዋል ሲል ዘጋርዲያን ዘገበ። የታጣቂዎቹ እንቅስቃሴ ከቁጥጥር ውጭ ሆኗል ሲልም አጃይበኛ በእኛ መረጃን አጋርተዋል። ፋኖ በሕዝብ ዘንድ ያለው ቅቡልነት እያቆለቆለ ነው በማለትም ከነምሬ ወዳጁ ጋር የተገናኘው የዘጋርዲያን ጋዜጠኛ የታዘበውን ጽፏል። ዘገባው አማጺ ኃይሉ በርካታ ቦታዎችን ተቆጣጥሯል፣ እንቅስቃሴያቸውም ከቁጥጥር ውጭ ሆኗል ቢልም መንግስት ግን ታጣቂዎች መለቃቀም ብቻ እንደቀረውና አንጻራዊ ሰላም ማስፈኑን ይፋ አድርጓል። በጎጃም የተለያዩ አካባቢዎች የስራ ጉብኝት እያደረጉ የሚገኙት አቶ አረጋ ከበደ በበኩላቸውም በዛሬ ሁለት ደብረ ማርቆስ ገብተዋል። በዚያም በክልሉ የመንቀሳቀስ ነጻነት የለም ሲሉ ተደምጠዋል። በተኮስ ግድያም፣ ደፈጣ ጥቃቶች እንዲሁም በመብት ጥሰቶች የታጀበው የአማራ ክልሉ ወታደራዊ ግጭት የውጊያ አካባቢ አድማሱን እያሰፋ እንደቀጠለ ነው። ይህም ህዝቡ እንደልቡ ተቆርጦ የመንቀሳቀስ መብቱን እንዲገደብ አድርጎታል። በክልሉ ያለው ነባራዊ ሁኔታ እንዲህ ያለ መልክ ያለው ቢሆንም ተፋላሚዎቹ ግን ሁኔታውን የተረዱት አይመስለም። በቀቢጸ ተስፋ የተሞላው የፋኖ አመራሮች ንግግር መንግስት ችግሩን ለመፍታት እያደረገ ካለው አናሳ እንቅስቃሴ ጋር ተላምዶም የክልሉ ግጭት ማባሪያው የት ይሆን የሚል ጥያቄን የሚያስነሳ ነው። ከሰሞኑም በክልሉ አዳዲስ ክስተቶች ተፈጥረዋል። መቶ አለቃ ማስረሻ ሰጤን ጨምሮ ከፍተኛ የፋኖ አመራሮችና ታጣቂዎች በብዛት ለመንግስት እጅ መስጠታቸው አቶ አረጋ ከበደ በጎጃም የተለያዩ አካባቢዎች እያደረጉት ያለው ጉብኝት እንዲሁም የእንግሊዙ ዘጋርዲያን የክልሉን ሁኔታ በተመለከተ ያወጣው ዘገባ ከሰሞኑ በክልሉ ከተፈጠሩ አበይት ክስተቶች መሃል ላብነት የሚጠቀሱ ናቸው ዘ ጋርዲያን በትናንትናው ዕለት በፊት ገጹ ያስነበበው ሐተታ የፋኖ ተዋጊዎችን ቁመና የሚያጀገን የመንግስት ኃይሎችን ሁኔታ የሚያኮስ ድምጽ መሆኑን የሚዛናዊነት ጥያቄ የሚያስነሳ ሆኗል። ዘገባው የአንድ ወገን ድምፅን አጉልቶ ያወጣ ሲሆን ከፋኑ ጋር ወገን ብቻ ያለውን ድምፅ ይዞ መቅረቡ እያስተቸው ነው። ሚዛኑን ያጣነው በተባለለት በዚህ ዘገባ ታዲያ ታጣቂዎቹ ከ80 በመቶ በላይ የክልሉን ክፍል መቆጣጠራቸውን ያትታል። የትግራይ ጦርነት ካበቃ ከሶስት ዓመታት በኋላ ኢትዮጵያ በሰሜን ምዕራብ ክፍሏ በተቀሰቀሰ ከባድ የትጥቅ አመፅ እየተናጠች ነው የሚለው ዘገባው አብዛኛው በቀድሞ የአማራ ክልል ልዩ ኃይል አባላት የተዋቀረው ፋኖ በአሁኑ ወቅት ሰፊውን የአማራ ክልል ገጠራማ አካባቢዎች መቆጣጠሩን ሪፖርቱ ያሳያል። ዘ ጋርዲያን ይህን ቢለም፣ በተለይም ካለፉ መስከረም ወር መጨረሻ አንስቶ መንግስት ከፍተኛ ኦፕሬሽን በፋኖ ታጣቂዎች ጋር እያደረገ መሆኑን መረጃዎች ያሳያሉ። መከላከያ ሰራዊቱ ከቅርብ ሳምንታት ወዲህ ባቀረባቸው ሪፖርቶች በሺዎች የሚቆጠሩ የፋኖ አባላትና አመራሮች እንደተገደሉ ያመላክታል። ዘጋርዲያን ግን ይህንን ጉዳይ ወደ ጎን ገሸሽ ያደርግና የአማጺዎቹ እንቅስቃሴ ከቁጥጥር ውጭ ሆኗል ይላል። ሁኔታው ከቁጥጥር ውጭ ሆኗል ያለው ዘገባው በክልሉ ከሱዳን ጦርነት የሸሹ ስደተኞችን ጨምሮ ከ2.3 ሚሊዮን በላይ ህዝብ አፋጣኝ ሰብአዊ እርዳታ እንደሚያስፈልገው ጠቅሷል። ይህ ሁሉ የተጀመረው በአንድ ወቅት የፌዴራል መንግስት አጋር የነበረው ፋኖ ከትግራይ ጦርነት በኋላ በፕሪቶሪያ የሰላም ስምምነት ክህደት እንደተፈጸመበት ማመ ዘመኑን ተከትሎ ነው። በተለይም መንግስት የክልል ልዩ ኃይሎችን ለመበተን መወሰኑም በአማራ ተዋጊዎች ዘንድ እንደ ቀጥተኛ የጸጥታ ስጋት ተወስዷል ዘገባው ይህንን ጥልቅ የክህደት ስሜት ሲል ይገልጸዋል። ዘገባው የፋኖ ተዋጊዎች በመንግስት ጥልቅ ክህደት ተፈጽሞባቸዋል ባይ ቢሆንም ፊልድ ማርሻል ብርሃኑ ጁላ ከአንድ ዓመት በፊት በሰጡት ቃለ መጠይቅ ግን የፋኖ ታጣቂዎች የትግራዩ ጦርነት ሳይቋጭ እንደ ሰሜን እዝ ሰራዊታችን ላይ ጥቃት ፈጽመዋል ትንኮሳም አድርገውብናል ሲሉ መግለጻቸው የሚታወስ ነው። በሌላ በኩል የዘ ጋርዲያን ሪፖርት ፋኖ ራሱ በትግራይ ጦርነት ወቅት በወልቃይትና ራያ አካባቢዎች የዘር ማጽዳትና ሌሎች ጥቃቶችን እንደፈጸመ ክሶች እንዳሉበት ጠቅሷል። ምንም እንኳን ፋኖ ሰፊ የህዝብ ድጋፍ ቢኖረውም፣ ሪፖርቱ ሲያጠቃልል እየጨመር የመጣው የጸጥታ መደፍረስና የኢኮኖሚ ውድቀት እንዲሁም በአንዳንድ የፋኖ ቡድኖች የሚፈጸመው የገንዘብ ምዝበራ ይህንን የህዝብ እምነት ቀስ በቀስ እየሸረሸረው መሆኑን አስረድቷል። ይህ በእንዲህ እንዳለ ካለፉ እሁድ አንስቶ በበርካታ የጎጃም ከተሞች ጉብኝት እያደረጉ ያሉት አቶ አረጋ ከበደ ዛሬ ደብረ ማርቆስ ገብተዋል። እርሰ መስተዳደሩ በደብረ ማርቆስ ከተማ አስተዳደርና በምስራቅ ጎጃም ዞን ከበፊቱ የተሻለ አንጻራዊ ሰላም ተፈጥሯል ሲሉ የተደመጡ ሲሆን ነገር ግን አስተማማኝና ዘላቂ ሰላምን መፍጠር ያስፈልጋል ብለዋል። አሁንም የመንቀሳቀስ ነጻነት፣ ሰርቶ የመብላት ነጻነት እንደሌለ ተናግረዋል። በታሪካችንና በባህላችን ታይቶ በማይታወቅ ሁኔታ ሰዎች እየታገቱ ገንዘብ ይጠየቅባቸዋል ነው ያሉት። በሃይማኖት አባቶችና በሕፃናት ላይ ሳይቀር ግፍ እንደሚፈጸምም ተናግረዋል። የፌዴራሉ መንግስት በትግራይ እርምጃ ጀምረዋል። ጄኔራል ታደሰ ወረዳ ከአራት ኪሎ በኩል ስለተጀመረው እርምጃ አደገኛ ንግግር አድርገዋል። እኛ ወደ ጦርነት ላለመግባት እያፈገፈግን ቢሆንም ከፌዴራል መንግስቱ ግን ጫናው በርክቷል ያሉት ጄኔራሉ ማሳሰቢያና ማስጠንቀቂያ ወደ አራት ኪሎ ልከዋል። ህወሓትና ማዕከላዊ መንግስቱ መካከል ውጥረቶች ማየላቸውን ተከትሎ ከፌዴራሉ መንግስት በኩል እርምጃዎች እየተወሰዱ ነው። ከእነዚህም መካከል ወደ ክልሉ የሚገባ ነዳጅ መከልከል ይጠቀሳል። ህዋት ከትናንት በስቲያ ባወጣው መግለጫ ላይም ፌዴራል መንግስቱ የመንግስት ሰራተኞችን ደሞዝና ነዳጅ በመከልከል የትግራይን ኢኮኖሚ ለማዳከምና ሰብአዊ ቀውስ ለመፍጠር እየሰራ ነው ሲል ከሶ ነበር። ጄኔራል ታደሰ ወረዳ ይህንኑ የህዋት ክስ ደግመውታል። የጊዜው አስተዳደሩ ፕሬዚዳንት ታደሰ ወረዳ ከትናንት በስቲያ ባክሱም ጽዮን ክብረ በዓል በሚከበርበት ወቅት በተካሄደ ህዝባዊ ስብሰባ ላይ ንግግር ባደረጉበት ወቅት አስተዳደሩ ወደ ጦርነት ዳግም ላለመመለስ ከፍተኛ ጥረት በሚያደርግበት ወቅት የፌዴራል የበጀት ዝውውር መዘግየት የነበረውን ጫና እንዳባባሰው ገልጸዋል። ባለፉት ሁለት ወራት የበጀት ድጎማው ለትግራይ ክልል እንዳልተላከ የገለጹት ፕሬዝዳንቱ ይህ የበጀት መቆራረጥ የጊዜው አስተዳደሩን ስራ አፈጻጸምና በሺዎች የሚቆጠሩ ደሞዝተኛ ሰራተኞችን ኑሮ እያናጋ መሆኑን አስገንዝበዋል። ትግራይ የውስጥ ችግሮቿን በሰላማዊ መንገድ ከመፍታት ውጭ ሌላ ምርጫ እንደሌላት ገልጸው ሲሆን ይሁን እንጂ የፋይናንስ እገዳዎች መባባስ የህዝቡን ስጋት ሊያባብሰው እንደሚችል አሳስበዋል። ፕሬዚዳንት አልደሰ ወረዳም ጫናው በደሞዝ አለመከፈል ብቻ የተወሰነ እንዳልሆነ ገልጸው የገንዘብ ፍሰት እጥረት በመባባሱ ባንኮች ገንዘብ በማጣት ነዋሪዎች የራሳቸውን ገንዘብ እንዳያወጡ ወይም እንዳይጠቀሙ መከልከላቸውን አክለዋል። የትግራይ ጊዜያዊ አስተዳደር ያለውን ሰላም ለመጠቀም የሚያደርገውን ጥረት እንደሚያጠናክር ገልጸው ይሁን እንጂ አስተማማኝ የሆነ ዘላቂ ሰላም ለማረጋገጥ የፌዴራል ድጋፍ እንደሚያስፈልግ አስምረውበታል። ባለፈው ሳምንት የትግራይ ጊዜው አስተዳደር አዲሱን የፌዴራል መንግስት ሰራተኞች የደሞዝ ማስተካከያ በሙሉ ለመተግበር እንደማይችል ማስታወቁ ይታወሳል። ለዚህም ምክንያቱ የደሞዝ ክፍያን ለመሸፈን የሚያስፈልገው በጀት የሌለ ለመሆኑን በመጥቀስ ከፍተኛ የሆነ የበጀት እጥረት እንዳጋጠመው ገልጿል። የትግራይ ክልል ፕላን ኮሚሽን ኮሚሽነር ሃንሳ ተክላይ በበኩላቸው ከጦርነት በኋላ ባለው የክልሉ ሁኔታ ምክንያት ከፌዴራል መንግስት ተጨማሪ የፋይናንስ ድጋፍ እንዲደረግ ጥሪ አቅርበዋል። በተመሳሳይ ዘላቂ መረጋጋት የሚረጋገጠው የትግራይን የውስጥ የገቢ ምንጭ በማጠናከር ላይ እንደሆነ አጽንኦት ሰጥተዋል። የትግራይ ጊዜው አስተዳደር ከበጀት መቋረጥ ባሻገር በተለያዩ ዘርፎች የቆየና ከፍተኛ የሆነ ያልተከፈለ የደሞዝ እዳ ችግር ገጥሞታል። በአባይ ጉዳይ ከዚህ በኋላ ለድርድር አልቀመጥም ስትል ግብፅ አቋም ዋን አሳወቀች። በድርድር ፍሬ አልተገኘም፣ ከዚህ በኋላ ኃይልን ጨምሮም ማንኛውንም እርምጃ ወስዳለሁ በማለትም እዝታለች። በቢቢሲ በኩል የቀረበው የካይሮ ድንፋታ ከአባይ ጋር ሳይሆን ከቀይ ባህር ጋር የተያያዘ ሊሆን እንደሚችል ተነግሯል። ታላቁ ዳሴ ግድብ ተጠናቆ ቢመረቀም የካይሮ ዛቻና ድንፋታ ግን ቀጥሏል። የአባዩ ሽንፈት ያብከነክናቸው የግብፅ ሹመኞች ሽንፈቱ በቀይ ባህራ ሳይደቅም በሚል ስሌት ኢትዮጵያን እንደ ጦስ ዶሮ እየተሽከረከሩ ነው። አንዲ ከኤርትራ ሌላ ጊዜ ደግሞ በጅቡቲ በኩል ኢትዮጵያን ቀለበት ውስጥ ለማስገባት በአቦ ሸማኔ ፍጥነት እየከነፉ ነው። በትናንትና ዕለት በቢቢሲ ፎከስ ኦን አፍሪካ ላይ የቀረቡት የግብፁ ከፍተኛ ሹም ኢትዮጵያ ላይ ሲዝቱ ነው የታዩት። ታላቁ የሕዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብፅ የውጭ ጉዳይ ሚኒስትር ባድር አብዱላቲም ለቢቢሲ ተናግረዋል። ቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩም ላለፉት 13 ዓመታት የተደረጉ ውይይቶች አንዳችም መፍትሄ አላመጡም ብለዋል። ሕዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብፅ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህም መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባም ተናግረዋል። ባለፉት 13 ዓመታት በሀገራቱ መካከል የተደረገው ውይይት ውጤት ባለማስገኘቱ ግብፅ በዓለም አቀፍ ሕግ መሰረት የውሃ ደህንነቷ እንደምታስከብርም አክለዋል። እዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይ ንግግር ማድረግ አስፈላጊ አይደለም ብለዋል። የውጭ ጉዳይ ሚኒስትሩ የግድቡ ጉዳይ ከኢትዮጵያ ጋር ካለው የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡ እንደ ተናጠል እርምጃ ነው የምንቆጥረው ብለዋል። አክለውም ህገወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ግድቡ ከአለም አቀፍ ህግ ጋር የሚጣጣም አይደለም ሲሉ የገለጹት የውጭ ጉዳይ ሚኒስትሩም ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መርሆች መመራት አለበት። ይህም ማለት ማሳወቅንና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለት አብራርተዋል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለምልልስ ምልልስ ያደረጉት የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ የህዳሴ ግድቡ ከዓለም አቀፍ ህግ ውጭ የተወሰደም የአንድ ወገን እርምጃ ነው፣ ይህም የሚያሳዝን ነው። እኛን ስላላማከሩን እውቅና አንሰጠውም ብለዋል ያሳለፍነው መስከረም ወር ማገባደጃ ላይ የተባበሩት መንግስታት ጠቅላላ ጉባኤ ሲካሄድ የውጭ ጉዳይ ሚኒስትሩ ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖች ህይወት አደጋ ላይ ጥላለች ብለው በመክሰስ አገራቸው ጉዳዩን ዓለም አቀፉ የፍትህ ፍርድ ቤት ተወስደዋለች ብለው ነበር። በዚያው ጉባኤ ላይ የተገኙት በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብፁ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደ። ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ አጣጥለዋል። ግብጽ ስለ ታላቁ ህዳሴ ግድብ ታማኝ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉም አክለዋል። በቬንዙዌላ ጀልባ ላይ ወታደራዊ እርምጃ እንዲወሰድ ትዕዛዝ ተሰጠ። ትዕዛዙን የሰጡት የአሜሪካ ከፍተኛ የባህር ኃይል አዛዥ ናቸው። ከመጀመሪያው ዙር የአሜሪካ ጥቃት የተረፉ ሁለት ሰዎች ጀልባው ላይ እንደሚገኙ ከታወቀ በኋላ ነው ሁለተኛው ጥቃት እንዲፈጸም ትዕዛዝ መሰጠቱ የተዘገበው። ይህ የአሜሪካ ተደጋጋሚ ጥቃት ታዲያ በሁለቱ ሀገራት መካከል ጦርነት ሊቀሰቅስ ይችላል የሚል ስጋትን ደቅኗል። በሕይወት የተረፉ ሰዎች በጥቃቱ የተቃጠለው ጀልባ ላይ ተንጠልጥለው መቆየታቸው ተገልጿል። ይህንን ተከትሎ የአሜሪካ የባህር ኃይል አዛዥ የቬንዚዮላ ጀልባ ላይ በድጋሜም ወታደሩ እርምጃ እንዲወሰድ አዝዘዋል። የአሜሪካ ከፍተኛ የባህር ኃይል አዛዥ አደንዛዥ እጽ ያዘዋውራል በተባለው የቬንዚዮላ ጀልባ ላይ በድጋሜም ወታደሩ እርምጃ እንዲወሰድ ማዘዛቸውን ዋይት ሀውስ አስታውቋል። በቬንዚዮላው ጀልባ ላይ እርምጃ ሲወሰድ ይህ ለሁለተኛ ጊዜ ሲሆን የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪንት አድሚራል ፍራንክ ራርሊ ስልጣናቸውንና ህጉን ተከትለው ውሳኔውን አስተላልፈዋል ብለዋል። የአሜሪካ መከላከያ ጻፊ ፒቴክዚት እንዳሉት ጥቃት እንዲፈጸም ትዕዛዝ ቢሰጠ ዋሽንግተን ፖስት እንደዘገበው ሁሉንም ሰዎች ግደሉ አልተባለም። ጥቃቱን ተከትሎ የዲሞክራትና ሪፐብሊካን ህግ አውጪዎች ስጋታቸውን ገልጸዋል። ጥቃቱን በተመለከተ በምክር ቤት ግምገማ እንዲደረግ ጠይቀዋል። ፕሬዚዳንት ዶናልድ ትራምፕና ፒቴክዚት የጦርነት ህግን ተከትለው የአደንዛዥ እጽ አዘዋሪ ሽብርተኞች ላይም እርምጃ ይወስዳሉ ሲሉ የዋይት ሃውስ ፕሬስ ሴክሬታሪ ተናግረዋል። የመጀመሪያው ጥቃት ከተፈጸመ በኋላ ሁለት ሰዎች ስለመትረፋቸውም ሆነ ሁለተኛው ጥቃት በቀጥታ ሁለቱን ሰዎች ኢላማ ስለማድረጉ ማረጋገጫ አልሰጡም።